እስከ መቼ እንዳው፣ እነዛ ልጆች ያለ ሰው በቃ ሊገላቸው ነው። መቼም አይተርፉም፣ እሱ ካያቸው በጥቁር አይኑ ካያቸው መቼም አይተርፉም። መቼም እንዳው እስኪ ቢጨንቀኝ ነው እኮ እኔም እን መሰለ ቡና እናትና አባቶችን ገሎ እኔን እስከ እኔ ተረከበኝ እስከ እኔ እንዳው እስኪ ምንም ቢሆን እስኪ፣ በኋላ ልከታተላቸው እንዳው፣ አንድ ቀን መቼም ቀን ይታረድናልና እንዴው ለፍርድ እንኳን ቢጠሩኝ እንዳቀርብ እስኪ በኋላ ልከታተለው ነው እንጂ። እንዴው ወንድ በአገር ጠፍቶ፣ ወንድ በአገር ጠፍቶ ሁሉ ሰላም፣ ዋል አደመቀ። እንዴት ነህ? እግዚአብሔር ይመስገን። እና እንዲሁ አላችሁ? ግን እስካሁን ምን ነው? ማን ነው ብዛቸው የሚባለው? እንዴት እየፎከረ ኃይል ተነስቶ ሄደ። አልሰማኝ አላችሁ? ተው እባካችሁ፣ እኮ ነግሬያችሁ ነበር መጥቼ ምን? ከዛ ለምን ነው የሚፎክረው ታዲያ? እንደዚህ እንደዚህ ብለው ነገሩ መጥቼ ስነግረው እንዳለ ብዘራፍ ብሎ አንካሴውን መዝልጡ ሄደ። እኔስ እንደው እኔ መትረፌ እኔ መሆን

ያ ወንድምንም አይንህ እያየ ነበር መድፋት ምፈልግ ግን አላደረህም። አይንህ አንተ ብቻ አንተ ከነገር እና ምን ቆርጠኛ ምን ነው?